ሰላም፣ ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደ ወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። እኛ አሁን ስልጣን ላይ የለንም። በሁለት ሀገራት ኢትዮጵያ የኤርትራ ግጭት ላይ ውሳኔ ሰጪዎች አይደለንም። ስለዚህ የሁለት ሀገር መሪዎች ያለባቸውን ችግር ወይም ማንኛውም ጉዳይ በተለመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋል። በዚህ አጋጣሚ እኛ በተፈጠረው ውጥረት ለማብረድ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ እናቀርባለን። ምክንያቱም በዚህ አካባቢ ማንኛውም አይነት ግጭት እንደገና ሊቀሰቀስ ነው የሚለው መስማት አሳፋሪ ነው፣ ምክንያቱም በጦርነት የተጎዱ በሚሊዮኖች የሚቆጠሩ ሰዎች ስላሉ እንደገና ጉዳት እንዲደርስባቸው አንፈልግም። በትግራይ ጦርነት ወቅት ለተፈጸመው ወንጀል ፍትህ ማግኘት ያስፈልጋል። ይሁንና በሀገር ውስጥ ይህንን ፍትህ ማግኘት አይቻልም። የተፈጸመው ወንጀል አለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጆች ፍትህ እንዲያገኙ ጉዳዩ በአለም አቀፍ ደረጃ መዳኘት አለበት። ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም። ዶክተር ደብረጽዮን ገብረ ሚካኤል ለዲ ደብልዩ ከሰጡት ቃለ ምልልስ ፓስፖርት ለማግኘት የፋይዳ መታወቂያ እንደ ቅድመ ሁኔታ የሚጠየቅ አሰራር ተግባራዊ ሊደረግ ነው። ከሰኔ 1 ቀን 2017 ዓም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያ እንደ ቅድመ ሁኔታ የሚጠይበት አሰራር ተግባራዊ እንደሚደረግ የኢሚግሬሽን ዜግነት አገልግሎት አስታውቃል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ተግበር ስራዎች መጀመራቸውን በዛሬው ልበሰጠ መግለጫ ላይ ተብራርቷል። ኢሚግሬሽን የዜግነት አገልግሎት ከብሔራዊ መታወቂያ ጋር በዛሬው ዕለት በጋራ በሰጡት መግለጫ እንደተባለ ፓስፖርት እንደገና ገና አገልግሎት ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል። የጋራ ትግበራ ማንነት በማጭበርበር የተለያዩ ሰነዶች ለማግኘት የሚጠሩ ወንጀለኞች ተግባር እንደሚታ እንደሚገታም በመግለጫው ተጠቅሷል። የተለያዩ የሀገር ክፍሎች የፓስፖርት አገልግሎት ጥያቄ ያቀረበ በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያ በወረቀት ወይም በዲጂታል ማሳየት የአገልግሎት ያገኛሉ ተብለዋል። የተቋሙ አገልግሎት ሰጪ የቀረበላቸውን በህትመቱ ወይም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት መተግበር ያረጋግጡ፣ አገልግሎት እንደሚሰጡ ተጠቅሷል። በዚህም የጋራ ትህብር በቀጣይ የፋይዳ መታወቂያ አገልግሎት ከሚለው ስርዓቶች ጋር በማስተሳሰር የፋይዳ ስርዓት ከሲቪል እና የቤተሰብ ምዝገባ ገባ ስርዓት ከመኖሪያ ፍቃድ ስርዓትና ከተሉ ኢትዮጵያ የመታወቂያ ስርዓት ጋር ለማስተሳሰር እንዲቻል የማድረግ እቅድ እንዳላቸው ተቋም አስታውቋል። በስዊዝ ቦይ ሳን ከፍል ማለፍ አለብን ትራምፕ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝና ፓናማ ባዮች ያለምንም ክፍያ ማለፍ አለባቸው አሉ። በሁለት ቁልፍ የዓለማችን አቋራጭ ውሃ ላይ መተላለፊያ የአሜሪካ ወታደራዊ፣ የንግድ መርከብ ሳይከፍሉ መግባትና ማውጣት ይኖርባቸዋል በሚል በትሩዝ ማህበራዊ የትስር ገጻቸው ላይ አስፍረዋል። ፕሬዚዳንቱ እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ጉዳይ አሁኑኑ እንዲከታተሉ ጠይቀዋቸዋል፣ ብሏል። ከዚህ ባሻገር ግብጽ ልክ እንደ ፓናማ ከአሜሪካ ጋር ሰጣ ገባ ውስጥ ልትገባ እንደምትችል አሉታ የአጋጣሚ ሊፈጥርላት የሚል መረጃ ተነግሯል። ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ ፓናማ የግሪንላንድ እንጠቀልላለን በሚል በተደጋጋሚ ሲዝቱ ቆይቷል። አሁን ላይ ደግሞ የግብጽ ስዊዝ ቦይዝ ማማተር መጀመራቸውን የካይሮ ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸው ይጠበቃል። በመካከለኛው ምስራቅ አሜሪካ ቁልፍ ሀገር ለሆነችው ግብጽ ትራምፕ ሀሳብ ዱብ እዳ ሆኖባታል ብሏል። ከ197 አንስቶ በየዓመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብጽ በሲዩዝ በኩል ትራምፕ ወጥተውባታል። ግብጽ በአመት እስከ 9 ቢሊዮን ዶላር ገንዘብ መርከቦች ሲተላለፉ ክፍያ በማስፈጸም ለሌሎች ምክንያቶች ከዚዩዝ ቦይ እንደምትሰበስብ ይታወቃል። የትራምፕ እውን ሆኖ ካይሮ እና ዋሽንግተን እጣ ፋንታቸው ልክ እንደ ዴንማርክ እና ፓናማ ውጥረት ይሆናል ተብሎ ይጠበቃል። ትናንት በተከናወነው የፓፕ ፍራንሲስ ቀብር ላይ ፕሬዚዳንት ትራምፕ የአለባበስ ኮድ መጣሳቸውን ተቀለጸ። የኢንዲፔንደንት ጋዜጣ እንደዘገበው በቫቲካ ከተማ ሴንት ፒተር አደባባይ በነበረ ስነስርዓት ወንዶች ጥቁር ሙሉ ልብስ ከጥቁር ከረባት እንዲያደርጉ የሚል አለባበስ ኮድ ወጥቶ ነበር። ሴቶቹ ደግሞ ጥቁር ቀሚስ፣ ጥቁር ጓንት እና ጥቁር ሻርፕ ለብሰው እንዲመጡ የሚል መመሪያ ተሰጥቶ ነበር። በስፍራ የተገኘው መሪዎቹ ከሞላ ጎደል ይህንን ኮድ ተግባራዊ ያደረጉ ቢሆን ፕሬዝዳንት ዶናልድ ትራምፕ ሰማያዊ ሙሉ ልብስ ከማድረግ ኮዱ መጣሳቸው ዘገባው አስተውቋል። በዚህም አንዳንድ ሰዎች ትችት እንደቀረቡባቸው ገልጠው በዛሬው ስነ ስርዓት ላይ ኮዱን ጣሱ ትራምፕ ብቻ ሳይሆኑ፣ የቀድሞ አሜሪካ ፕሬዝዳንት ጆ ባይደን ጨምሮ ናቸው። ባይደን ጥቁር ሰማያዊ ሱፍ ለብሰው በስፍራው ተገኝተው ነበር። የበንዲ እንዳለ ጆ ባይደን ዛሬ በአስገራሚ ድርግት ፈጽም በቀብር ስነ ስርዓቱ ላይ የኡጋንዳ ምክትል አፈ ጉባኤ ቶማስ ታይባዋን በስልክ አብረው ፎቶ ለመነሳት ሲጠይቁ መታየታቸውን ዘገባው አስታውቋል። ሱዳን ወታደራዊ መሪ ሆኖ ጄኔራል ቡርሃን በጦርነት የተጎዱ ቤተሰቦች የሚረዳ ፈንድ አቋቋም። ይህ ፈንድ ዛሬ በይፋ በሆነበት ወቅት ባደረጉት ንግግር ሱዳን ብሔራዊ ክብር ሲሉ ህይወታቸውን ላጡ ጀግኖች ሀዘናቸውን ገልጸው ቤተሰቦቻቸውን መርዳት እንደሚያስፈልግ አሳስበዋል። ፈንዱ በተጨማሪ በጦርነት ንብረታቸው ለወደመባቸው፣ ለተፈናቀሉ፣ በስደት ላይ ለሚገኙ የሙል እርዳታ እንደሚያሰባስቡ እንደሚሰጥ አስታውቃል አልቡራን እግራቸውን ሲቀጥሉ የሱዳን ጦር ኃይል አሸባሪውን መደምሰሱ ይቀጥላል። ይህንን ዘመቻችንን የምናቆመው አሸባሪው ከሱዳን ውስጥ አንድ እንጂ እንኳን የያዙት ቦታ ለመኖሩን ስናረጋግጥ ነው ብሏል። ጨምረውም የፈጥኖ ደራሽ ኃይል አባላት ደጋፊዎች ተገቢውን ቅጣት ያገኛሉ፣ ለዚህ ደግሞ እርግጠኛ ነኝ ማለታቸውን ሱድና አባ ጋዜጠኛ ዘግበዋል።

በቢሮ አስተዳደሪ በደል ተፈጽሞብኛል በማለት ተናግሯል። ኢትዮጵያ የተመለከተው ለባለቤት የተጻፈው ደብዳቤ ለስራ የተመደበበት ክፍል የሙያ ስነ ምግባር የተጻረረ መልኩ በእናቶች ሕጻናት ክፍል ወላድ እናቶች በተደጋጋሚ ማመናጨቅ፣ መሳደብና ያለ አግባብ ማመላለስና ማስጠንቀቂያ ቢሰጠውን ባለመታረሙ ወደ ኦድ ጉንድፈው የጤና ሆስፒታል አዘዋውረናል የሚል ነው። የጤና ባለሙያው የተናገረው በሀገር አቀፍ ደረጃ የሕክምና ባለሙያ ደሞዝ ጭማሪ ያደረግነ ተብሎ ቅሬታ ሲያቀርቡ ለምን ሀሳቡ ደገፍክ ብለው የድሬዳዋ ከተማ ጤና ቢሮ ኃላፊ ምክትል ደውለው ለምን ይሄንን አደረግ። ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።